ውድ የሪያልቲ ሚዲያ ተከታታዮች እንዴት ሰንብታችኋል? ቅብጊዜያት ወዲ በኢትዮጵያና በኤርትራ መንግስት መካከል እንግዲ ያለው ግንኙነት በጣም እየሻከረ እንደመጣ ታወቃል። በተለይም ኢትዮጵያ የባህር በር ጥያቄ በጣም በከፍተኛ ሁኔታ እያነሳች ባለችበት በዚህ ወቅት የኤርትራ መንግስት ኢትጵያ በኃይል በመውረር አሰብኑ ደብል መቆጣጠር ፍላጎት እንዳላ ከሷል። በተባበሩት መንግስታት ላይ ኢትዮጵያ መንግስት የኤርትራ መንግስት ድንበር ንጥሰዋል ብሎ ያለውን ውድቅ አድርጓል። የኤርትራ መንግስት አንዳችን መሬት በኢትዮጵያ በኩል አለመያዙን በመግለጽ ምላሽ ሰጥቷል። እንደውም እንትን ያሉ በመግለጫው ላይ ጅራፍ ራሱ ገርፎ ራሱ ጩኋል ነው ያሉም ባለው የኤርትራ መንግስት ምንም አይነት የኢትዮጵያን ግዛት እንዳልያዘና በአልጀርሱ ከዛሬ ሀያ አመት በፊት በተካሄደው የአልጀርሱ ስምምነት ውሳኔ መሰረት ባለው በተሰጠው በተሰጠውስ ቦታ ላይ ማለትም ዲማርክ በተደረገው ቦርደር ላይ እንደሚገኝ ነው እንግዲህ መግለጫው የሚገልጸው ። ይሁንና የብልጽግና ገዢው ፓርቲ በኃይል የመውረር እንዳለው መግለጫው ላይ አሳውቋል ማለት ነው። ከዚህ ጋር በተያያዘ ደግሞ የኤርትራ መንግስት በአገሪቱ የተፈጸመ ሰብአዊ መብትና ጥሰቶች እንዲያጣር የተቋቋመው ቡድን አሁን አጠቃላይ ሪፖርት አቅርቧል። ይህንና ይህን አስመልክተን እስኪ እናንተ አድማጮች ወቅታዊ ሁኔታውን እንዲሁም ከዚህ ከሰብአዊ መብት አያያዝ ጋር በተያያዘ ከኢትዮጵያ መንግስት ጋር ያለውን ግጭትና ለመግባት አስመልክተን ዘንላችሁ ቀርበናል። ተከታተሉ። የኤርትራ መንግስት የተፈጸመ የሰብዓዊ መብት ጥሰቶችን እንዲያጣራ የተቋቋመ ቡድን የስራ ጊዜው እንዲያበቃ ጥረት እያደረገ መሆኑ ተገለጸ። ሚኒስትሪ እና ሂውማን ራይትስ ዎች የኤርትራ መንግስትን ኮንነዋል። በዚህ መግለጫቸው ቡድኑን የስራ ጊዜ እንዲራዝን ጠይቀዋል። የተባበሩት መንግስታት ድርጅት በኤርትራ የተፈጸመ የሰብዓዊ መብት ጥሰቶችን እንዲያጣራ የተቋቋመው የባለሙያዎች ቡድን የስራ ጊዜ እንዲያበቃ ለማድረግ የኤርትራ መንግስት ጥረት እያደረገ እንደሚገኝ ተገለጸ። በሰኔ ወር 2017 ዓ.ም መጀመሪያ ቀናት በስዊዘርላንድ ጄኔቫ በተካሄደው የመሮጅ ጉዳይ ላይ የተባበሩት መንግስታት ልዩ የሰብአዊ መብት ተከታታይ ሪፖርት መሐመድ አብዱል ሰላም በኤርትራ የሚካሄዱት የሰብአዊ መብት ጥሰቶች ስልታዊ ናቸው፣ የጠያቂነት አስፈላጊነት እጅግ በጣም አጣዳፊ ነው ሲሉም መግለጻቸው ይታወሳል። የኤርትራ መንግስት ለመንግስታት ድርጅት የሰብአዊ መብቶች ምክር ቤት ያስገባውን ዶክመንት መመልከቱን ጠቅሶ ሮይተርስ የዜና ወኪል በአሰራጨው ዘገባ የኤርትራ የባለሙያዎቹ ቡድን የስራ ጊዜ እንዳይራዘም በመጠየቅ ላይ ትገኛለች ብሏል። ጣሪ ቡኑ በርትራ ያለውን ስራ ገና አልተጠናቀቀም፣ ብዙ ቀርዋል። የምክር ቤቱ አባል ያገራት የቡድን የስራ ጊዜ እንዲራዘም ድምጻቸው ሊሰጡት ይገባል። በርትራ በመካይ ላይ ላሉ የሰብዊ መብት ትኩረት ሊሰጡ ይገባል። ከዚህ በፊትም ለተፈጸሙና አሁንም በመፈጸም ላይ ላሉ ጸቶች ተጠያቂ እንዲሆን ማድረግም ይገባዋል ሲል ያ የምስራቅና አፍሪካዊ ዋና ዳይሬክተር ቲገር ቻጉታ ገልጸዋል ይላል። እንግዲህ ይሄ በኤርትራ ካለው የሰብአዊ መብት ጥሰት አጣሪው ቡድን ወደዛ ሂዶ ጊዜ በማራዘም ምርመራ የማካሄድ ሁኔታ ኤርትራ መንግስት እንደተቀበለው የሚያሳይ ነው። ከዚህ ጋር ከዚህ ጋር ማለት በኤርትራ ጋር በተያያዘ ሌላ ዜና ደግሞ ኤርትራ ሰሞኑ ኢትዮጵያን በመውቀስ በክስ አቅርባለች። ይህም ክሷን እንደሚከተለው አቅርበናል። የኤርትራ መንግስት ባወጣው መግለጫ ኢትዮጵያ ግጭት ለመፍጠር ሰበቦችን እየፈለገች መሆኑን ጠቅሶ ባለፉት ጥቂት ቀናት ለተባበሩ መንግስታት፣ ለበርካታ ሀገራት ኤርትራ ሉዓላዊ ግዛቷን ጥሳለች የሚል ስሞታ ማስገባቷን አስታውቋል። ሲቀጥልም ይህ ጅራፍ ራሱ ገርፎ ራሱ ጮኋል የሚል ዲፕሎማሲያዊ ዘመቻ እንደሆነም የኤርትራ መንግስት አስረድቷል። ኢትዮጵያ ገዢው ፓርቲ ባለፉት ሁለት ዓመታት የኤርትራ ወደቦችን በውዴታም ሆነ በግዴታ ለመውሰድ ቅስቀሳ ሲያደርግ መቆየቱን ያወሳው መግለጫው ጨምሮ ከቃላት ባለፈ የኢትዮጵያ መንግስት የጦር መሳሪያ ሲገዛ ቆይቷል በሚል ክስ አቀርቧል። እነዚህም ቀስቃሽ ድርጊቶች በትዕግስት ማሳለፉን ገልጾም ኤርትራ በአልጀርስ በተላለፈው የድንበር ኮሚሽን ውሳኔ መሰረት በግዛቷ ውስጥ እንዳለችና ምንም የወረረችው የኢትዮጵያ መሬት እንደሌለ አስረድቷል። በመግለጫ መጨረሻ ቁጣይ ጎረቤቷን ሉዓላዊ መሬት ባህር በር ለመውሰድ የምታደርገው ህገ ወጥረት ምኞት ነው ብሏል። በመግለጫው አሌክስ የሞባይል ጥገናና ሽያጭ። አሌክስ የሞባይል ጥገናና ሽያጭ የተለያየ አይነት የሞባይል ቀፎዎችን፣ ቻርጀሮችን፣ ማከፋፈያዎችን፣ ስፒከሮችንና የሞባይል አክሰሰሪዎችን በተመጣጣኝ ዋጋ እኛ ጋር ያገኛሉ። በተጨማሪም ሰዓት፣ መነጽር፣ አምፑል እንዲሁም የተለያየ መኪና ሪሞት ባትሪዎችን እንሸጣለን። የሞባይልና የሳት ጥገናም እናደርጋለን። የተለያዩ ባትሪዎችንም እንቀይራለን። ምን የብቻ የስፒከር ኪራይም ኪሶን በማይጎዳ ወጪ እናከራይወታለን። እንግዲያው ወደ አሌክስ የሞባይል ጥገናና ሽያጭ ዛሬውኑ ብቅ ይበሉ። በእቃዎቻችን ጥራትና በአገልግሎታችን ረክተው ይሄዳሉ። አድራሻ ገርጂ ታክሲ ተራ፣ ስልክ 0945451045 አሌክስ የሞባይል ጥገናና